ኤልናታን ሞና ነው። በልጅነቱ የቤታቸው ምሰሶ የነበሩት አባቱን በሞት ሲነጠቅ በክፉ ቀን መጠጊያ የተባሉ ወዳጅ ዘመድ ፊታቸውን አዞሩ። ጎዳና ላይ መውጣት ደግሞ የህይወት ገጹ ሆነ። ገና በሰባት አመቱ የጎዳናን ህይወት አንድ ብሎ ሲጀምር የተቀበለው ተስፋ አስቆራጭ መንገድ ነበር። ማንጠቀሙ የሱስ አይነት የለም። ኢቨን ከሚታወቅ ሱስ ውጪ ራሱ ብዙ ነገሮችን ትጠቃቀሚያለሽ። እዛ ያለውን ብርድ፣ እዛ ያለውን ህይወት ለመርሳት ላለማስታወስ ለመደበቅ። ቁስሉ ብዙ ነው እንዳልኩሽ። እንደዚህ የምት ገልጪው ህይወት አይደለም። በብዙ ነገር ይሰማሻል። ብዙ ነገሮችንም ስለምታጭ ማለት ነው። በጎዳና ላይ ከተዋወቃቸው ጓደኞቹ ጋር በስቴዲየም በመገናኛና በሌሎች ጎዳናዎች ላይ ከባድ አመታትን አሳልፏል። በጎዳና በሚገጥሙት አስከፊ ሁነቶች ሳይበገር የነገን ፀሐይ በተስፋ የሚጠብቀው ኤልናታን በጎዳና ህይወት ውስጥም ሆኖ ትምህርቱን አላቋረጠም። ራት ያሳስበኛል፣ ቁርስ ያሳስበኛል ጓደኞቼ ላጠና ነው ምናምን ላቸውና ማለት ነው እግዚአብሔር መሰከሬ ነው የሚልሽ በቦርሳዬ የትምህርት ቤቱን ትራፊ ይዤ እወጣለሁ እና ይሄ ደብተሩን ቦርሳ መጻፌን ምናምን እንዳይታወቅብኝ እንትንለዋለሁ ይሄ ከላይ አደርገዋለሁ ከዛ የትምህርት ቤቱን የክበብ ትራፊ ጠዋት ስነሳ በለዋለሁ ማታ ላይ በለዋለሁ ገባሽ እና ያ ነገር እየተበላ ፈርሜ ነው ሰው የላከልኝ ነው ላለ እንዳልሰበር ነው። ምክንያቱም እዛ ጋር ተቋቁ ተጥቆሞ ሲመጡ እንደዚህ ኮኖ ነው ኖሮ እንደዚህ ኮኖ ነው አንስ ይባል ትምህርቴ ላይ ኮላፕስ እንዳላደርግ ምናምን ነገር ነበር። የሚገርምሽ ነገር ግን ደግሞ ይሄን የሚያውቁ ደግሞ ጓደኞቼ ነበሩ። ይሄን እያወቁ አፕሪሺየት የሚያደርጉኝ ስቴዲየም ሲሄድ ወደ አስር ቁጥር በር አካባቢ ሲሄድ እነሱን አገኛቸዋለሁ። ማለት ከዛ ከነሱ ጋር ማለት የሆነ ከዛ ውስጥ ካለው ልጅ ትንሽ ለየት ያለ ነበር፣ እና ከእሱ ጋር ቀረብኩኝ። ከዛ ማውራት ጀመረ ና ራሳችን ማስተዋወቅ ጀመረ ናም ነገር ያው ከዛ ቀጠልና ከተወሰነ ጊዜ በኋላ እንደሚማር አወቅኩኝ ማለት ነው። እኛ ሳንማር ጎዳና እያለ እሱ ይማራል። እና በጣም ይሄ ጎበዝ የሚባል ልጅ አለ አይደል? በጣም እርዳት ይፈልጋል። የአሁኑ ሀሳብ አይደለም፣ ያኔ ሰባት ዓመት እያለ የሚያወራ ወሬ ነው እና መርዳት ይፈልጋል። እዛ ውስጥ ገብቶ ነው ብዙ ጊዜ የሚፈልጋቸው። እንዲህ እያለ የሚገጥሙትን መልካምና መጥፎ ነገሮችን እንደያመጣጣቸው ተቀብሎ እያስተናገደ ሳለ በጎ ልብ ባለው አንድ ጀርመናዊ ዜጋ ከጎዳና ሕይወት መውጣት ቻለ። መቸገር ክፉ ነው በኔ ይብቃ በማለት ኮቪድ ዓለምን በፈተነበት ጊዜ በጎዳና ላይ ያሉና አቅመ ደካማ ወገኖች ድጋፍ እንዲያገኙ በማድረግ የበጎ አድራጎት ስራውን ጀመረ። በኮቪድ ጊዜ ነው እኔ በደንብ የጀመርኩት ማለት ነው። የዩኒቨርሲቲ ተማሪ ነበርኩኝ በአጋጣሚ በሚገርሙሽ ሁኔታ ጓደኞቼ ጋ ሄዳለሁ እዚህ ጎዳና ላይ ያለው ምናምን ነገር ተስፋ ሰጣችኋለሁ መገባ ጀመርን የሚገርምሽ ነገር ማለት የበለጠ ኢንስፓየር አደረግኝ ራሴን ይኖርኩ መሳሌ ምክንያቱም እኔ ያቺ ምግብ ለማግኘት አንድ ጉራሽ ለማግኘት ምን ያክል ዋጋ ስከፍል እንደነበር በዛ በለጋ እድሜ አውቋለሁ በዛን ሰዓት ላይ መቶ ሰዎችን ማስመገብ ጀመርን። የተለያዩ አልባሳትን ቁሳቁሶችን መደገፍ ጀመርን፣ ተባበርን፣ አለፍነው፣ ተሻገርን። ከዛም በኋላም ባሉ ነገሮች ላይ ይሁን አንዳንዴ ሰፈር ውስጥ እንደዚህ የሚያግዛቸው የጠፉትን ባለ ሀብቶችን በማስተባበር የቤት ክራይ እንዲከፍሉ ልጆቻቸው እንዲያግዙላቸው እንደዚህ እንደዚህ አይነት ስራዎችን የቤት እድሳት እንዲያደርጉላቸው እንደነዚህ አይነት ስራዎችን በመስራት ባረካም ትንሽ ዬ ነጥብ ግን ማስቀመጭ እያሉ የህብረተሰብ ተሳትፎና በጎ ፈቃድ ጽህፈት ቤት ደግሞ ኃላፊም ሆኖ ከሱ ጋር ማብረን እንሰራ ነበር። ጎዳና ላይም በሱስ ብዙ ህይወት አሳልፎ ነበርና ያንኑ ሁሉ ተታውን ዛሬ ነው ለዚህ መብቃቴ ተአምር ነው ይላሉ። ለጊዜርና እንዳልሸው ሁል ጊዜ አይደብቅም እውነቱና የሚነግረ እንደኛም ላገኛቸው ለልጆችም ደግሞ ተሞክሮውን ሲያሳልፍ እንደዛ ነው ብዙ ጊዜና እኔም ያንን አልፌ ነው ዚ የደረስኩትኝ ና በርቶ ብሎ ተማሪዎችንም ልጆችንም በማበረታታት የራሱን ህይወት ተሞክሮ እያደረገ ነው የሚያካፍለን ማለት ነው። ትላንት ደጋጎች ከጎዳና ህይወት ባያወጡ ይኖሮ ዛሬ ላይ ስኬታማ ባልሆንኩ ነበር የሚለው ኤልናታን በኢትዮጵያውያን የመተባበር ባህል ስንደጋገፍ ምንም እንችላለን ይላል። ዛሬ ላይ እዚህ ላይ ያደረሰኝ ሰዎች መልካም እሳቤ ስላላቸው ነው። ባይሆኑሮ ዛሬ ላይ ልናታንን የምታገኙ እንደዚህ ለሌሎች ያለፍኩበትን ህይወት ሳጋራ ሳይሆን ምናልባትም ወይ አንቺን ሳሳቅቅሽ፣ ወይ ደግሞ መብላት ስላለብኝ አንችን ስዘርፍሽ፣ ወይም ደግሞ ስለምንሽ ወይ ስቀፍልሽ ሌላ ሌላ ነገር ስሆን ነበረ። ስለዚህ የሰዎች በጎ እሳቤና በጎ ተግባር ግን ዛሬ ኤልናታንን ቁሞ እንዲሄድ እዚህ ደረጃ እንዲደርስ አድርገዋል ማለት ነው። ዛሬ ላይ ከዛ አስከፊ የጎዳና ህይወት ወጥቶ ከአዲስ አበባ ዩኒቨርሲቲ የመጀመሪያ ድግሪውን ይዟል። በቦሌ ክፍለ ከተማም ተቀጥሮ እየሰራ ነው። ትዳር መስርቶ የሁለት ልጆች አባት ለመሆንም በቅቷል። ዛሬ ላይ ያለውበት የመንግስት ስራ ላይ ነው መገኘው ያው እንግዲያው ሁሉ ነገር አልፎ እነዛውን ነገሮች ተረስተው፣ ግን ደግሞ አንድ ማይረሳ ነገር አለ። እኔ ባለፍኩበት እንዳያልፍ ትውልድ የራሴን አሻራ ደግሞ መጣል አለብኝ የሚል ውስጤ ላይ ደግሞ አንድ ትልቅ እሳቤ አለ። እንግዲህ በጎነት ማለት ትናንትናን የምናርምበት ነው፣ ዛሬን የምንኖርበት ነው፣ ነገን ደግሞ የምንሰራበት ነው። ይህ የሚሆነው በውስጣችን በጎ እሳቤ ሲኖር ብቻ ነው።